የአዲስ አበባ ፖሊስ ወንጀል ምርመራ ቢሮ ከሞዴልና የማስታወቂያ ባለሙያ ቀነኒ አዱኛ ሞት ጋር በተያያዘ ጠርጥሮ ያሰረውን አርቲስት አንዱዓለም ጎሣን ዛሬ ሐሙስ መጋቢት 13 ቀን 2017 ዓ.ም. በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት አቅርቦ ተጨማሪ የምርመራ ጊዜ ቀጠሮ ጠይቆበታል። ሟች ቀነኒ አዱኛ ዋቆ ሰኞ መጋቢት 1 ቀን 2017 ዓ ከሌሊቱ አስር ሰዓት ገደማ፣ አምስተኛ ወለል ላይ ከሚገኘው የቤቷ የማብሰያ ክፍል ቨረንዳ በኩል፣ ለጊዜው ምክንያቱ ባልታወቀ ሁኔታ ቁልቁል ወደ ምድር ወድቃ ለሕክምና እርዳታ ወደ ያኔት ሆስፒታል እየተወሰደች ባለችበት ወቅት ሕይወቷ ማለፉን፣ የአዲስ አበባ ፖሊስ ኮሚሽን ትላንት አስታውቆ ነበር። የምርመራ መዝገቡን ለፍርድ ቤቱ ያቀረበው ፖሊስ፣ ሞዴል ቀነኒ ሕይወቷ ባለፈበት ወቅት፣ ፍቅረኛዋ አርቲስት አንዱዓለም በቤት ውስጥ እንደነበር ጠቅሶ፣ የአስከሬን ምርመራ ውጤትን ጨምሮ የሰውና የሰነድ ማስረጃዎችን መርምሮ ለማቅረብ የ14 ቀን የምርመራ ጊዜ ጠይቆ ነበር። ለምርመራ የሚያበቃ በቂ ምክንያት የለም፤ በሚል ተቃውሞ ማቅረባቸውን ለአሜሪካ ድምፅ የገለጹት የአርቲስት አንዱዓለም ጎሣ ጠበቃ አቶ ሊባን አብዲ ሑሴን የቀነኒ ሕይወት ያለፈው በአደጋ ነው የሚል ምላሽ መስጠታቸውን አስረድተዋል። እኛ ለፍርድ ቤቱ ያሳሰብነው አደጋ እንደሆነ በዕለቱ በሰላም አብረው ውለው በቤት እንደገቡ እሷም ልደቷ ሊከበር ሳምንት ስለቀረው የልደት ፎቶ ሹት ስለነበረ ወደ ፎቶ ቤት አድርሷት በሰላም ውለው ማታም በሰላም ቤት እንደተገናኙ እራት በልተው በሰላም እንደተለያዩ በኋላ እሷ ስራ ስራ አለው ብላ ወደ ኪችን ገብታ ቆይታ ሰራተኛዋ ስትጮህ ድምፅ ሰምቶ ወጥቶ ወድቃ እንዳገኛትና ጎረቤት ለእርዳታ ጠርቶ በጎረቤት መኪና ወደ ያኔት ሆስፒታል ወደ ሕክምና ይዟት ሄዷል። ሆስፒታል ሳይደርስ ሕይወቷ አልፏል። ስለዚህ ቦታው ላይ እሱ ከመኖሩ ውጪ እና እሷ ወድቃ ከመገኘቷ ውጪ እሷን ሊገድል የሚችልበት ፖሊስ እንደሚለው ሞቲቭም የላቸው ሞቲቭም እንደሌለው በሰላም አብረው ውለው በሰላም አብረው እየኖሩ ነው ያሉት። ከጾም በኋላም ሽምግልና ለመላክ እና ጋብቻ ለመመስረት በሂደት ላይ ነው ያሉት ስለዚህ እሷን እንዲገደል የሚችልበት ምንም አይነት ምክንያት የለበት። እንዲሁም የአስከሬን የምርመራ ውጤትም ራሷን ነው ያጠፋችው ወይስ በሰዎችን የሞተችው የሚለው በሐኪም ሳይረጋገጥ እሱ ቦታው ላይ ከመገኘቱ ውጪ አስቀድሞ እንደነበራቸው እሷን ገፍትሮ እንደጣላት ማስረጃ ወይም ምስክር ፖሊስ ባላቀረበበት ሁኔታ በግድያ ወንጀል ተጠርጥሮ ሊታሰርም ጊዜ ቀጠሮም ሊፈቀድበት እንደማይገባ በዋስትና ሆኖ ሐዘኑን እንዲቀመጥ እና የፖሊስ ምርመራ እንዲቀጥል ነው እኛ ለፍርድ ቤቱ ያመለከት ነው። የግራ ቀኙን ክርክር ያደመጠው ፍርድ ቤቱ የአስከሬን ምርመራ ውጤትን ጨምሮ የሰውና የሰነድ ማስረጃዎችን አጠናቅሮ እንዲያቀርብ ለፖሊስ ተጨማሪ የ13 ቀናትን የጊዜ ቀጠሮ በመፍቀድ ለመጋቢት 17 ቀን 2017 ዓ ም ቀነ ቀጠሮ ሰጥተዋል። ለአሜሪካ ድምፅ ቤካቶማ ከአዲስ አበባ